ፍቃድ የተሰጣቸው የኢትዮጵያ መልቲሞዳል ትራንስፖርት ኦፕሬተሮች ወደ ጅቡቲ እንዳይገቡ መከልከላቸው ተሰምቷል። የጅቡቲ ወደቦችና ነፃ ዞኖች ባለስልጣን በቅርቡ የወሰደው አዲስና የጸና አቋም፣ በኢትዮጵያ ማሪታይም ባለስልጣን ፍቃድ የተሰጣቸውን ስድስት አዳዲስ የመልቲሞዳል ትራንስፖርት ኦፕሬተሮች በጅቡቲ ወደቦች እና ኮሪደሮች እንዳይሰሩ በመከልከል፣ በዘርፉ ባለድርሻ አካላት ዘንድ ከፍተኛ ስጋት ፈጥሯል። ይህ ውሳኔ ኩባንያዎቹ በራሳቸው ተቆጣጣሪ በተቀመጠው ጥቅምት 25 የጊዜ ገደብ አገል ሎት ለመጀመር ከነበራቸው እቅድ ጋርም የሚቃረን መሆኑ ተሰምቷል። የችግሩ መነሻ በመጋቢት 224 የኢትዮጵያ ማሪታይም ባለስልጣን የመንግስት የልማት ድርጅት በሆነው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ወይም የባተሎ በሎጂስቲክስ ዘርፍ ያለውን የበላይነት ለመስበር ለስድስት አዳዲስ መልቲሞዳል ኦፕሬተሮች ፍቃድ ሲሰጥ ነበርም። ጅቡቲ የኢትዮጵያ ዋና የውጭ ንግድ መውጫ በመሆኗ እነዚህ አዳዲስ ኦፕሬተሮች በዚያ ለመስራት ይጠበቅባቸው እንደነበር ይታወቃል። የጅቡቲ ባለስልጣን ይህንኑ ተከትሎ በመጋቢት 17 ቀን 2024 በሰብሳቢው አቡበከር ኦማር ሃዲ የተፈረመው ማሳሰቢያ በማውጣት የመርከብ ባለቤት ያልሆኑ የጋራ ተሸካሚዎች በጅቡቲ ውስጥ እንደ መልቲሞዳል ትራንስፖርት ኦፕሬተሮች እንዲሰሩ እንደማይፈቀድ አሳውቋል። ባለስልጣኑ በኖቬምበር 10 በድጋሚ በላከውና ከአንድ ሳምንት በፊት ይፋ በሆነው ደብዳቤ ላይም አቋሙን አጥብቆ ደግሟል። የጅቡቲ ወደቦችና ነፃ ዞኖች ባለስልጣን በመርከብ ባለቤት ያልሆኑ የጋራ ተሸካሚዎች የሚሰጡም የመጫኛ ደረሰኞች በሕጋዊ ደረጃቸው ምክንያት በጂቡቲ በጅቡቲ ወደቦችና የንግድ ኮሪደሮች ውስጥ ተቀባይነት እንደሌላቸው ተገልጿል። የጅቡቲ ባለስልጣን በአቅርቦ ሰንሰለት ውስጥ ላሉት አገልግሎቶች ሙሉ ክፍያ ማረጋገጥ አለመቻላቸው ለደህንነት፣ ለጭነት ተከታታይነትና ለፋይናንስ ተጠያቂነት አደጋዎችን ይፈጥራል ብሏል።